ጋውንድ፣ ጎንድ ተክለ ሃይማኖት ገዳም አገሬ ይህች ናት። በጧት 12 ሰዓት ጥያራውን በሰሜን አቅጣጫ አድርጎ የበረራ ቁጥር 0627 ቦይንግ የኢትዮጵያ አየር መንገድ አውሮፕላን ጉዞውን ቀጥሏል። ቀኑ ፀሐያማ ነው። ረዳታ ባሪው ከዚያም ዋና ባሪው የተቀያየሩ ስለ ቀኑ ስለቀኑ የአየር ሁኔታ። የሚበሩበት ጫማና በአየር ላይ ለአምሳ ደቂቃ ደቂቃ እንደምንቆይ ማብራሪያዎችን ሰጥተዋል። ሆስተሶች ከላይ ታች እያሉ ተሳፋሪውን ማስተናገዱ ተያይዘውታል። ከተወሰኑ ደቂቃዎች በኋላ የጎንደር መንገደኞች ብሎ ጀመረ አብራሪ መድረሳችን ቀበቶን እንድናጠብቅ መመሪያ ሰጡ። እዚያም ጎንደር አጼ ቴዎድሮስ አየር ማረፊያ ተደረሰ። ከዛም ዕቃችን ሸካክፈን በተዘጋጀልን የከተማ ታክሲ ወደ ከተማ አቀና። አዳር ጎንደር ኤጅ ሆቴል ኤጅ ሆቴል በመልካም መስተንግዶ ተቀብለው አስተናገዱ። ስለቀጣይ ጉዟችን እዛው ኤጅ ሆቴል ላይ ተቀምጠን ማብራሪያ ተሰጥቶናል። ስለዚህ እረፍት ማድረግ እንዳለብን ተግባብተን ከጓደኞቻችን ጋር ተለያየን። ጠዋት ወገግ ብሎ እንደተነሳ ሁላችንም የጸሎት መጽሐፎቻችን አውጥተን የማለዳ ጸሎታችን አድርሰን ተደዋውደን የተዘጋጀልን መኪና ከጎንደር በቀጥታ ወደ ሰሜን ምስራቅ አቅጣጫ የባህርዳሩን ሀገር አቋራጭ የአስፋልት መንገድ በመከተል መገጭ ጠዳ፣ ምንዝሮ፣ ከዛም ባህሪ ግንብ የደጃች እንቁባህሪ ያስገነቡት የእንቁላል ግንብ ቅዱስ ሚካኤል አብያተ ክርስቲያናትና ቅዱስ ሚካኤል ደብረ ሊፈተትበት ሲሆን ከዋናው አስፋልት ከ300 እስከ 500 ሜትር ርቀት ላይ ከጎንደር ባህርዳር መስመር ማክሰኝት ከመድረሳችን በፊት ያለች አነስተኛ የገጠር ከተማ ናት። ባህሪ ግንብ በደጃች ባህሪ ስም የተሰየመች አቅም ዋም እርሳቸው እንደነበሩ የ16 ዓመት ክፍለ ዘመን አጋማሽ የተወጠነች ከባቢ ናት። እርሷ ላይ ደብሩን ቃኝተን ከኔታ አቡነ ዘበ ሰማያት ተቀብለን በቀጥታ ከባህሪ ግንብ ቅዱስ ሚካኤል ቤተክርስቲያን ወጥተን አርባያበለሳ መገንጥያ ዋናውን አስፓልትተን የዘመን እርግመት የሚመስለውን ያቧራ ቡና የተደፋበት የጠጠር መንገድ ታጥፈን ጭንጫየን። ደገውላንና ድንዛዝን እያቆራረጥ ወደ ደጋማው የበለሳ ቀደምት ስፍራ ማዝገሙን ተያይዘ ነዋል ዘመን ያላያቸው አርሶ አደሮች የተሾመ ቢሾም የተሻረ ቢሻር ለውጥ ሀዲዱ ነቅቷቸው የማውቁ አይናቸው ላይ የተንቀረቀበውን እንባ ወደ ላይ እየረጩ ሁልጊዜም ይግባኛቸውን ያጋራል። የጎንደር ዙሪያ ገባውን አርሶ አደር እና የበለሳ አርሶ አደር ግልጆች አልወለዱም፣ አላስተማሩም የራሳችን ስኬት፣ የራሳችን የህይወት መስመር እንጂ ተቋማዊ በሆነና በተደራጀ መልኩ ምላሽ የሰጠ የለም። የጠየቀም አካል በዛ ከያያ መላኩ የንጉሱ ፓርላማ እስካሁን ወጣት ጓደኛ ድረስ ስለበለሳ ያልተሞከረ ነገር የለም። በእኔ አቅም እንኳን በገጾቼ ከ24 ጊዜ በላይ በአካል 3 ጊዜ በ3 ሚኒስትር ይህን ህዝብ ያመረተውን በአግባቡ ገበያ ያድርስ

ቃል ኪዳኑ የፈቀደለት ሰው በግሩም ቢሆን እየዳ መድረሱ አይቀርምና የድልበርን ዳገት እንደወጡ ጎንዶች ከዛም በ1543 ዓ ም ገዳማ የደመቀችው የቫስኮ ደጋማዋ ልጅ የፖርቹጋሉ ክርስቶፎል ደጋማዋ የቅድሮ አቋራ የበኋላዋ ደጎማ ከነነበረ ገጽታዋ ስብናን ትራሷ ቁርንጎን የእግሯ አንባር አድርጋ ከገነት የህብስቷን እየማገች ለሽ እንዳለች 600 ዓመቷ ነው። በተለየ መልኩ በቀዳማዊ ኃይለ ሥላሴና በደርጉ ዘመን የለየላት ሞቅታ ያላት የንግድ የሚያስተዳድር ማዕከል ነበረች። ለባለፉት 30 እና አርባ ዓመታት ግን ከናሳዛይ ገጽቷ እንዳለች ቢሆንም ቤት ያፈራውን ቀማምሰን የአርባየዋን መንገድ ወደ ቀይ ትተን ወደ ግራ ታጥፈን ከከፍተኛ የተራራ ነጥብ ቁልቁል ስንንዘገዘግ በቅጽበት የጻድቁ ዮሐንስ ገዳም ጎንድ ጉንዳ አገር ጎንዶች የጻድቁ ዮሐንስ ገዳም ከነግርማ ሞገሱ ይታያል። ከርቀት ጻድቁ ይጣራሉ። ቁልቁል ስንወርድ በገዳሙ መግቢያ ወደ ተዘጋጀው የመኪና መንገድ አድርገን በጽድናው ወይራ የተከበበውን የጉንድ ተክለሐይማኖትን ገዳምና ጻድቁ ዮሐንስ ገዳም የሁለቱም አባቶች ህንፃ ቤተክርስቲያን ጎን ለጎን ነው። በአግባቡ በተሰራ ቅጽር ያለ ስፍራ ቆይታችን አድርገን ከመታት በኋላ በፈጣሪ በጎ ፍቃድና በሳቸው ተጋድሎ ወደዚህ ስፍራ ደርሰን ከባቢዮን አቃንተውን ከእሳቸውን በኋላ እልፍ መነኮሳት የተጋሉ ስፍራ ሆኖ የዘለቀ በተለይም በተሰራ ቅጥረ ቤተ ክርስቲያን ታነጾ ይገኛል። ወደ ገዳሙ ተሳስ 24 እና ነሐሴ 24 ደግሞ ከደረሱ ወይኑ ጠላ ህብስቱ በወንዶቹ መነኮሳት ቅቅሉ በቆሎ ንፍሮ ጋር ከነጣዕሙ የጥንቱ ጣዕም ሳይጠፋ ያገኛሉ። ጠላ ኬሚስቶቹ የመጀመሪያ እንደቀመሙት የሚነገርበት ቦታ ነው። ይህ አካባቢ ከጌሾ ጋር እህል ተዋህዶ በሚገርም የኬሚስትሪ የሚገኝበት ገዳም ህይወት የሚሰጥ ወይን የሚዘጋጅበት ቦታ ነው። ጻድቁ ዮሐንስ ከግብጽ እንደተነሱና በበለሳ በብዙ ስፍራዎች ተጋድሎ እንዳደረጉ በኋላም እግዚአብሔር ፈቅዶላቸው ወደ ታላቁ ስፍራ ደረሱ። ድንጋይ አሹለው እንጨት ፍቀው ውሃን በጸላይ ክንድ እያስቆፈሩ በርካታ ለምግብነት የሚያገለግሉ አትክልቶችን እንዲያጠጣ መስኖ ጉ አስቆፍረው በኋላም በር ዘግተውበት ለዘመናት ትተውታል። ጎንደ ተክለሐይማኖት በጻድቁ የያዕቆብ አባት ስም የተሰየመ ይሁን እንጂ የገዳሙ መስራች አባ ዮሐንስ ዘግጽ ሲሆኑ ብዙ የኢትዮጵያ መካናትን ያዳረሱ፣ ከጎጃም እስከ ጎንደር በብዙ ስፍራዎች የመንፈሳዊ ተጋድሎ ያደረጉ አባት ሲሆኑ ከጎጃም በቀጥታ በሊቦ ወደ ዳውጭ ላይኛው ባጃ ለዓመታት ከቆዩ በኋላ ወደ ቃብቲያ አረብሲን ከወራላ በቅርብ ርቀት ያለ ስፍራ ቆይታቸውን አድርገው ከዓመታት ቆይታ በኋላ በፈጣሪ በጎ ፈቃድና በእሳቸው ተጋድሎ ወደዚህ ስፍራ ደርሰው አካባቢውን ከባቢውን አቅንተው ከሳቸውም በኋላ እልፍ መነኮሳት የተጋድሎ ስፍራ ነው የዘለቀ። በተለይም በአፄ ሱስንዮስ ዘመነ መንግስት የካቶሊክ ሃይማኖት የመንግስት ሃይማኖት መሆን አለበት የሚል አቋም በተያዘበት ጊዜ ሰማዕትነትን የተቀበሉ እኚህ የጎንድ ተክለሐይማኖት አባቶች በእነሱ ሰማዕትነት እቺ ሃይማኖት ፀንታ እንድትቆይ ከፍተኛ ተጋድሎ ያደረጉበት ቦታ ነው። የጎንድ ተክለ ሃይማኖት ገዳም የሴቶችና የወንዶቹ በዓት ተለይቶ ሁለቱም መንፈሳዊ የሆኑ ተጋድሎዎችን እያከናወኑባቸው ዘመን እየተሻገረ ለትውልድ መባረክ አስተዋጽኦ እያደረገ ያለ ገዳም ነው። ገዳማውያኑ ቁጥራቸው ከአምስት መቶ ሳያንስ ከሽም ከዛም በላይ በተሐረመው የሚኖሩበት የህሙማን ፈውስ የሆነ ሻንዳ ጸበል ያለው በገዳሙ ህግና ስርዓት መልክና ድርዝ ያላቸው ቀደምት የሃይማኖት ህግና ስርዓት ትውፊት የተቃኘበት ነው እና በወንዱ ተክለ ሃይማኖት የጻድቁ አብ መስጋዳ ይገኛል።